ጤና ይስጥልኝ የማይንድሴት ፕሮግራም ተከታታዮች፣ እንዴት አላችሁ? እንግዲህ ይሄ በማይንድሴት ዩቲዩብ ላይ ላለፉት ኦልሞስት ከአመት በላይ ዶክተር ምህረት ይጠየቃል ብለን ጀምረን ወደ ሁለት መቶ ጥያቄዎችን ወይም ከዛ በላይ የሆኑ በአንድ ቀን ብዙ ጥያቄም ስለምንመልስ የመለስንበት ዝግጅት ነው። ያው ከጥቂት ጊዜ ወዲህ ፖድካስቱን ከጀመርን በኋላ ትንሽ ችላ ያልነው ይመስል ነበር፣ ግን ችላ በማለት ሳይሆን እንዴት አድርገን ይህን ነገር እንቀጥለው የሚልም ሀሳብ ስላለን ነው። ምክንያቱም የእናንተ ጥያቄ የሁሉም ነገር መነሻ ቢሆን ደስ ይለናል። አሁንም ጥያቄዎች እየመጡ ነው ያሉት። እንግዲህ ትርሲትም ፌቨንም ማጠገብ ያለች እንግዲህ አዲስ ፊት ነው ዛሬ የምታዩት። እነዚህ ጥያቄዎች ለረጅም ጊዜ አው ጥያቄውን እያነበብኩ የነበርኩ መልሰው የአንድ ሰው ድምፅ ነው ብዙ ጊዜ የሚበዛው እና ለዳያሎግ ለውይይት ብዙ አይመችም ነበር እና ፌቨን እንኳን ደና መጣሽ ፌቨን እንግዲህ የማይንድሴት ስታፍ ናት ኮሚኒኬሽን ላይ ከኛ ጋራ የምትሰራ በጣም ወጣትና ቫይብራንት ስታፋችን ናት እና እኔ ጥያቄዎቹን ወክዬ እዚህ ለምን አልቀመጥም ብላለች እንግዲህ እሷ እናንተን ወክዬ እናንተ ድምጽ ሆናለሁ ስላለች ስለዚህ ከዚህ በኋላ ጥያቄያችሁን የሚያቀርብላችሁ አምባሳደር አላችሁ ማለት ነው። ፌቨን ፌቨን ደግሞ ያው ከዛም ባሻገር ለውይይቱ ያው ሀሳብም ይሄ ውይይታዊ መልክም ትሰጠዋለች። ስለዚህ ፌቨን እዚህ የጥያቄና መልሱን እንግዲህ አንደኛው ኖንበር ስለያሽ በጠያቂዎቹ ስም አመሰግንሻለሁ ማለት ነው። እኔም በጣም አመሰግናለሁ። ዛሬ እንግዲህ ለመጀመሪያ በአጋጣሚ የቀረበው ጥያቄ በጣም ረጅም ጥያቄ ነው። ያው ቀጥሎ አንቺ ስታስታነቢው ይሰማሉ። ጥያቄውን ተመልካቾቻችን፣ እስኪ ጥያቄውን ሰምተን እንመለሳለን። ሰላም ዶክተር ምህረት በቅድሚያ ታሪኬ ረጅም ስለሆነ ይቅርታ ጠይቃለሁ። በተቻለኝ መጠን ለማሳጠር ሞክራለሁ። ይህ ታሪክ ከዛሬ 11 ዓመት በፊት ነው የሆነው። እኔ በትምህርትም በኑሮም ጥረት የማደርግ ሰው ነኝ። በዩኒቨርሲቲ ትምህርት ላይ ያለው መምህሬ ከነበር ሰው ጋር ፍቅር ያዘኝ። የዩኒቨርሲቲ ትምህርቴን እየተማርኩ ነው። ለመጀመሪያ ጊዜ ከቤተሰቤ ጋር ተለይቼ ነበረው። ፍቅር ያዘኝ ስል እንዳታቀልብኝ ከምትገምተውና ከአይምሮዬ በላይ ነበር። ሳላየው መዋል መታመም ነበር ለኔ ጸሎቴ እሱን ለማየት ነበር። በመጨረሻም ውሳኔ ያረግኩና ደውዬ እንደምወደው ነገርኩት። ከዛ በፊት ግን በክፍል ውስጥ በተለየ ሁኔታ እንደሚያይኝና ፍላጎት እንዳለው ደግሞ በደንብ አውቃለሁ። ደውዬ ከነገርኩት በኋላ ዝም አለኝ ለተወሰነ ጊዜ። በዛ መሃል ጓደኛዬ ነበረች ከሌላ ሰው ጋር አስተዋወቀችኝ። ያንን የወደድኩትን ሰው እያሰብኩኝ ከዛ ሰው ጋር ግንኙነት ጀመርኩ። ግንኙነቱ የመጀመሪያ ነበር ከተወሰነ ጊዜ በኋላ የወደድኩት ሰው ደውሎ ላገኘው እንደምችል ነገረኝ። ቀጠሮ ይዘን አገኘሁት፣ አብሬው አደርኩ። ግን ልጅ መሆኔንና ያለብኝን ፍቅር እንዳትረሳብኝ። ግን አብሬው ባደርኩለት ከሌላ ሰው ጋር አብሬ መሆኔን ነገርኩት። ስንለያይ ግን ድጋሚ እንደምንገናኝ ቃል ገብቶልኝ ነበር። በእርግጥ ሁለቱ ይተዋወቁ ነበር። ጓደኛ ያስተዋወቀችኝ ሰውና እኔ የወደድኩት ሰው ጓደኝነታቸው ጥብቅ ባይሆንም የቅርብ ጥሩ ግንኙነት እንዳላቸው ነግሮኛል። ከዛም ስልክ ደውሎልኝ አውርተናል። ያወራኝ ልክ ፍቅረኛውን እንደሚያወራ ሰው ነበር። ለመገናኘት ተቀጣጥረንም ነበር ሳልሄድ መቅረቴ እስካሁን ይቆጨኛል። ቤቱን አውቀው ነበር። በጊዜው ምን እንደያዘኝ አላውቅም። በመሀል ያለው ሰው ላይ ክህደት እንደፈጸምኩኝ ተሰማኝ። ሁሉ ነገር ትናንት እንደሆነ ያህል ይሰማኛል። ይህን ጽሑፍ እንኳን ስጽፍ ሰውነቴ እየተንቀጠቀጠ ነው። በጊዜው እኔ የወደድኩት ሰው የትምህርት እድል አግኝቶ ስለነበር ወደ አዲስ አበባ ሄደ። ከዛም አብሬው የነበርኩት ሰው ጋር ለተወሰነ ጊዜ አብረን ቆየን። የመጀመሪያ ስለነበር በቀላሉ ግንኙነቱን መተው አልፈለግኩም ነበር፣ ግን አልሆነ። በዚህ መሃል የወደድኩትን ሰው በህልም ያየው ነበር። ብደውልም አያነሳም መልእክትም አይመልስም። ከዛም ከሁለት ዓመት በኋላ ትምህርቱን ጨርሶ ተመለሰ። በጊዜው ተረጋግቼ ነበር ከትንሽ ጊዜ በኋላ ግን ማግባቱን ሰማሁ። በጊዜው ሙሉ በሙሉ ተስፋ ቆርጬ ነበር። የእሱ ፌስቡክ አካውንት ላይ የሰርጉን ፎቶ ለቋ አይቻለሁ። ትምህርቴን ጨርሼ ወደ ቤት ተመለስኩ። ስራ ጀመርኩ። ከአንድ አመት በኋላ ይመስለኛል ደውሎ አዲስ አበባ እንደመጣና እንድንገናኝ እንደሚፈልግ ነገረኝ። በጣም ደነገጥኩ። ብዙ አስቤ ይህን ሰው ማግኘት እንደሌለብኝ ወሰንኩ። የፈለገ በወደው በትዳሩ ላይ አይሆንም ብዬ ወሰንኩ። ምንም ለማጣራት አልሞከርኩም። አልደወልኩም። አላገኘሁትም። ከሆነ ጊዜ በኋላ አዲስ የፌስቡክ አካውንት አገኘው። ሁሉ ነገር ተቀይሯል። ትዳሩ መፍረሱን እሱም ከሀገር መውጣቱን አወቅኩኝ። በወቅቱ ከአንድ ሰው ጋር ግንኙነት ጀምሬ ነበር፣ ለትዳር የደረሰ። ከዛ ግን እሱን ኮንታክት ለማድረግ ሞከርኩ፣ ተሳካልኝ። ግን እንደ ልማዴ ከሌላ ሰው ጋር መሆኔን ነገርኩት። ከዛ ቀን ጀምሮ ዘጋኝ። ከዛ ለእኔ ሁሉ ነገር እንደገና ተቀሰቀሰ። ይህን ስል ረስቼው ነበር ማለት አይደለም። በዚህ ሁሉ አመት እሱን ሳላስታውስ ሳላስብ ያልኩበት ቀን የለም፣ አንድም ቀን። እንደገና ተቀሰቀሰ ስል መታመሙን ነው። ሲናፍቀኝ ውስጤ ምንም አይነት ውሃ እንደሌለ ያህል ሰውነቴ የደረቀ ይሰማኛል። ልቤ በጣም በሚያስጠላ ሁኔታ ይመታል። ሁል ጊዜ ልቤን በሽጉጥ መምታት እመኛለሁ። አብሬ ከነበርኩት ሰው ጋር መቀጠል አልቻልኩም። ይህንን ለማሳወቅ ሞከርኩ፣ ግን መልስ የለም። ከዛ በኋላ ከማንም ሰው ጋር ሆኜ አላውቅም። ለብቻዬ ስድስት ዓመት አለፈኝ። በመሀል አንድ ቀን ቴሌግራም ላይ ኮንታክት ሊያደርገኝ ሞክሮ ሳላየው ያለፈኝ መልእክት ከአንድ ዓመት በኋላ አገኘው። ስልኩ ነበረኝ ብዙ አስቤ እንደማያነሳ አሰብኩ፣ ስደውል አነሳ። በእውነቱ በእሱ ፊት ስቆም ድምፁን ስሰማ መቆም አልችልም። ከዛ ሰማይና ምድር ተደባለቀብኝ ማውራት አልቻልኩም። ተሳስቼ ነው ብዬ ዘጋሁት። እንዳበሳጫሁትም ገብቶኛል። በጽሁፍ ልነግረው ስሞክር ብሎክ አደረገኝ። ግን ዛሬም ከ11 ዓመት በኋላ ሁሉ ነገር ትላንት እንደሆነ ያህል ይሰማኛል። ዛሬም ይህንኑ ሰው የማገኝበት መንገድ እፈልጋለሁ። በዚህ ሁሉ ነገር መሃል ለራሴ የምለው በዚህ መጠን ራሴን በፊቱ አዋርጄ የፈለገ ቢመጣ ከዚህ ሰው ጋር አልሆንም እላለሁ። ግን ህልሜ ሁሉ እርሱን ማናገር ነው። በህይወቴ የሚገጥመኝን ደስታ፣ በተለይ ሀዘንና ችግር ለእሱ መንገድ በጣም ከምለው በላይ ፈልጋለሁ። እኔ በብዙ ነገር ቁጥብ ሰው ነኝ። በእርሱ ጉዳይ ግን የትኛውም ነገር አይሰራም። በእርሱ ጉዳይ ብርታት የለኝም። ሰኔ 13 2017፣ 12 ዓመት ይሞላኛል። እድሜ ወደ 34 ደርሳለሁ። ጓደኛ እንኳን እንዳይኖረኝ ፍላጎት የለኝም። በግድ የተያዝኩኝ የታሰርኩኝ ይመስለኛል። ሰውን ሁሉ ከእርሱ ጋር አወዳድራለሁ። ሁሉም ያንሱብኛል። ማንም ሰው ላይ ምንም አይነት ክፍተት አልታገስም። ምንድነው የማደርገው? እንግዲህ ፌቨን እንዳየሽው ጥያቄው አንቺም እንዳነበብሽ በጣም ረጅም ጥያቄ ነው። ሀያ ሁለት አመት የነበረች ወጣት አሁን ሰላሳ አራት አመቷ ነው። በዚህ አስራ ሁለት አመት ውስጥ የተካሄደ ነገር ነው አደለ? ጥያቄው ላይ የተነሱ አንዳንድ ዋና ዋና ነጥቦች አሉ፣ ምናልባት ማንሳት ከፈለግሽ ከባድ ቦታ ውስጥ ያለች ጠያቂ ናት። እኛም ስናነበው በጣም ከሷ ስሜቶች ጋር አብረን ወደ ላይ ወደታች ስንል ነበር እና ምንድን ነው የማደርገው ብላ በጠየቀችውን ጀምርና ከዛ መሀል ላይ ያሉትን ማነሳለሁ። እንግዲህ ምንድን ነው እንዳልሽው ጥያቄውን ስናነበው ይሄ በጣም ትንሽዬ መጽሐፍ ነው የሚመስለው፣ ሪሊ ትልቅ መጽሐፍ ይወጣዋል። በጣም ትልቅ ውጣውረድ ያለው የአንዲት ነፍስ ታሪክ ነው። ከኮሌጅ ጀምሮ እንግዲህ በብዙ ውጣውረድ ውስጥ ያለፈች ሰው ናት እና ጠያቂያችን መጨረሻ ላይ ጥያቄው ምንድን ነው የሚደረገው የሚለው ነው። እንግዲህ ይሄ በቀላሉ እንዲህ ነው የሚደረገው የሚባል አይደለም። ጠያቂያችን በ12 ዓመት ውስጥ የ22 ዓመቷ ጥያቄ አሁን አለች ብዬ እኔ ብዙ አላምንም። 12 ዓመት ለውጠዋታል እና በዚህ ውስጥ ደግሞ ከእሷ ጋር ኦን ኤንድ ኦፍ ሲመጣና ሲሄድ የነበረው ሰው ደግሞ እሷ በፍቅር የተያዘችበት ሰው እሱም በ12 ዓመት ውስጥ ስታውቀው መጀመሪያ ዩኒቨርሲቲ አስተማሪዋ ነበር። እንግዲህ በ12 ዓመት ውስጥ አግቷል፣ ፈተዋል፣ የተለያዩ ነገሮች ውስጥ አልፏል። እሷም ከብዙ ሰዎች ጋር ይሄዳለች። ስለዚህ አሁን እኛ መልሱን የምንሰጠው ለ22 ዓመቷ ወጣት አደለም፣ አደል? ለ34 ዓመቷ ወጣት ነች። ስቲል ግን ሞር ጎልማሳ ወጣት ወደሚባለው ዞን ይሄዳል። እና 34 ዓመት ብዙ ጊዜ ሞር ወደ መብሰል የምንመጣበት እድሜ ነው። ያው 34 ዓመት መሆኑም ትንሽ ያሳሰባት ይመስላል። ግን ስቲል ወጣት ናት። ብዙ ነገር ውስጥ አልፋለች እና አሁንም በዚህ በምትወደው ሰው ዙሪያ ነው ህይወቷ የሚያጠነጥ ነው። ሄዳ ሄዳ ተመልሳ እሱ ጋ ነው። ሄዳ ሄዳ ተመልሳ እሱ ጋ ነው። አንዳንዴ ሲገናኙ ሁለቱም ሲፈላለጉ ይሆንና ለትንሽ ጊዜ የሆነ ነገር ይሆንና ደግሞ ሌላ ሰበብ አይጠፋም ወይ በሱ ወይ በእሷ ሳይድ እና ሰማው ሰንካላ ነው ነገሩ። ስለዚህ ለእኔ እቺ የ34 አመት ወጣት የ22 አመቷን ጉዞ የጀመረችውን ወጣት ፈልጋ ማግኘት አለባት። ወይ ደግሞ ያቺ የ22 አመቷ ወጣት እስከሆነች አሁን ያለችው የ34 አመቷን የሞር መቹር ያደረገች ወጣት መተዋወቅ አለባት። ዞሮ ዞሮ አሁን የሰላሳ አራት አመቷ ነች ጠያቂ ሆና የመጣቸው እና በዚህ ሂደት ውስጥ ብዙ ሰዎች መተው ሄደዋል፣ ብዙ ሁኔታዎች አልፈዋል። መጀመሪያ ሰውየውን መውደድም መፈለግም ማግኘትም ማሳመንም መለያየትም አይደለም መቅደም ያለበት ብዬ አስባለሁ። ራሷን ማወቅ አለባት በዚህ ሂደት ውስጥ ምን አይነት ሰው እንደሆነች ምን እንደምትፈልግ ማን እንደሆነች ለዚህ ብዙ ጊዜ እንግዲህ እኛ ሀገር ውስጥ ብዙ ላይኖር ይችላል፣ ግን አሁን ጥሩ የቴራፒ ወይም የካውንስሊንግ ኦፊሶች አሉ። ስለዚህ መጀመሪያ ራስሽን አግኚ። አንቺ ራስሽ ማንሽ፣ ምን ሆነሻል፣ ለምንድን ነው ይህን ሁሉ ነገር የሆንሽው፣ ምንድን ነው የምትፈልጊው የሚለውን ፈልጋ ማግኘት ያለባት ይመስለኛል። ይሄን ነው የመጀመሪያው ዋናው ምክር። እኔም በጣም እስማማለሁ። ከዚህ ጋር ተያይዞ ያው ስንሰማውም በጣም ፍቅሩን የምትገልጽበት መንገድ በቃ የሆነ ገደብ የሌለው ወይም ልክ ያጣ በጣም መውደድን ነው የምታወራው ና ኤክስፒሪየንስ ያደረገችው ይሄ ጤናማ ነው ወይስ አይደለም የሚለውን እንዴት እንግዲህ ብዙ አይነት አስፔክቶች አሉት። አንደኛው ሰዎች ስለምንለያ አንዳንድ ሰዎች ስሜታቸውን ፍቅራቸውን የሚገልጹበት ሁኔታ የዚህ አይነት ባህሪ ያላቸው ሰዎች አሉ። አንዳንድ ጊዜ ደግሞ እንደዚህ አይነት ነገር በትክክል ጤናማ በሆነ መንገድ በጓደኝነት ተመስርቶ እኩያነት ላይ የተመሰረተ ፍቅር እኩያነት ከሌለበት አስቸጋሪ ነው። እኩያ እድሜ ብቻ አይደለም። እሷ አስተማሪ፣ እሷ ተማሪ ሆና ያለው የፓወር ግሬዲየንት በጣም ትልቅ ነው። እሷ መውደዷን ነግራው ዘጋት ምንም አለ። እሷ ግን ብትዘጋው ኖሮ አስተማሪ ስለሆነ ያ እንግዲህ የፈጠረው የፓወር ዲፍረንስ፣ እሷ ላይ በጣም አይዲያላይዝ አድርገዋለች ወይም ደግሞ በቃ እሱ ላይ የሚደርስ ሰው የለም ብላለች። አሁንም እንደሱ ነው የምታስበው። ግን ከምትገልጽልን ሁኔታ በጣም እንደው መልአክ የሆነ ሰው አይመስልም። ሰው የሆነ ሰው ነው ብዙ ጉድለት ግድፈት ያለው ሰው ነው እና እንደው እሱ ላይ እንግዲህ ምንድን ነው በዛ ነው ሀያ አንድ ሀያ ሁለት ዓመቷ የሳለችው አይዲያል ሰው አለ እሱን ነው እያፈቅ አሁን ያለውን ሰውዬ ላይሆን ይችላል እሷ የሳለችውን ሰው ነው የምትወደው። አንዳንድ ጊዜ እንደዚህ አይነት ሚጅ ስንፈጥር ፍቅራችን ልክ የለውም የምናፈቅረው መልአክ ነው፣ ግን ስንጠጋው ደግሞ እንደኛው ጉድለት ያለው ሰው ሆኖ ነው የሚገኘው። ሌላው እንግዲህ በዛ እድሜ ላይ ደግሞ ብዙ ነገር አይዲያላይዝ እናደርጋለን። እንግዲህ እዛ ጋር ቆማለች እቺ ልጅ 34 አመቷ ቢሆንም ያቺ 22 አመቷ ልጅ የያዘችውን የሳለችውን ስል አለቅም ያለች ይመስለኛል ሰውዬውን ፎር ሁ ይዝ ወይም ታፈቅረውን ሰው በማንነቱ ለማወቅ እድልም አላገኘችም። መቼ ነው? ለአንድ አመት ያህል የሰከነ ግንኙነት ኖሯቸው ከነ ጠባዩ ከነ ቤተሰቡ ከነ ጓደኞቹ ኩያ ወዳጆች ሆነው አይተዋወቁም። ስለዚህ አንዱ አክቹዋሊ ራሷን በመፈለግ ሂደት ውስጥ ምናልባት የምታገኘው የሳለችው ሰው ውስጥ ገብታ ጠፍታለች። አሁን የሚኖረው እሱ ብቻ ነው። እሷ ራሱ እንግዲህ ላለፈው አስራ ሁለት አመት ኑሮን በቀጠሮ ብላ ያለች ይመስላል አይደል? በጣም ከባድ ነው። በመሀልም ሌሎች ሪሌሽንሽፖችን ወይም ጓደኝነቶችን እንደሞከረች ታነሳለች፣ ግን አልሆነም ወይም ተቋረጠ የሚለውንም መልሳ ትላለች። ና መሞከሯ ጥሩ ነው። ለመርሳትም እየሞከረች እንደሆነ ሊያሳየን ይችላል። ግን መልሳ እሱ ላይ በቃ ማሰብም ሳላስበው የዋልኩበት ቀን የለም ትላለችና። ሁለቱን አብሮ ማስኬድስ ይቻላል? ሌላም ሰው ለማየት እየሞከረች እሱ እንግዲህ ሌላ ከመጀመሪያው ነው። መጀመሪያ ራሱ ሄዳ ራሷን ቫልነረብል አድርጋ ወይም አጋልጣ እወድሃለሁ ብላው ዝም ሲላት በማል ከሌላ ሰው ጋር ትጨምራለች። ያ ፓተርን ወይም ደግሞ ያ ሁኔታ ከዛ በኋላም ይቀጥላል። ሪጀክሽን ወይም ደግሞ እምቢ መባልን መሸከም ትችላት መስልም ስለዚህ እንዴት ነው የቴብል ቴኒስ ኳስ አንዳንዴ አንድ ቦታ አይቀመጥም፣ ያው ይነጥራል በየቦታው እና አንዳንድ ጊዜ ያው የሰው ልጅ ስሜቱ እንደዛ አይነት ያደርገዋል። እዚህ ጋር ሲነጥር እዛ ጋር ሲወድቅ እዛም ይነጥራል እያለ ከብዙ ነገሮች ጋር ተገጫጭታለች በመሃል እንግዲህ። ምናልባት የአስራ ሁለቱን አመት ታሪክ ሙሉን የነገረችንም አይመስለኝ። በዚህ መሃል ሌሎች ብዙ ነገሮች ሆነዋል። እንግዲህ ሰዎች በአንድ ፍቅር ውስጥ ሆነው ያ ነገር ሲበላሽ ወይም እልህ ሲገባ ወይም የተለያዩ ነገሮች ሲፈጠሩ ወይም ብሬክ ሲያደርጉ ያንን ስሜት መሸከም ስለማይችሉ ያንን ስሜት መደበቂያ ወይም ደግሞ ራስን ማጽናኛ ሌላ ሪሌሽንሽፕ ውስጥ ይገባሉ። አክቹዋሊ በሪሌሽንሽፕ ውስጥ ከሚሰሩ ትልቅ ስህተት ከሚባሉት ውስጥ የተበላሸ ግንኙነትን ለማከም ሌላ ግንኙነት፣ አንደኛ ለዛኛው ሶፍትዌር አይደለም። ዲስከቨር ሲያደርግ ደግሞ የበለጠ ነገሮች ይሆናሉ ሁለተኛ ነገር ደግሞ የሰው ልቡ ካላለቀለት ወደዛ ሰው ሲመለስ ደግሞ ሌላ ጎታ ይጄ ነበር ሲል የኛውም ልክ እሷ ላይ እንዳለው በተደጋጋሚ እነዛ ነገሮች ሀፕን ያረጋሉ። ና እነዚህ ሁለት ሰዎች እሷና የምትወደው ሰው ጓደኛ ሆነው የሚያውቁ አይመስለኝም። ወይም ደግሞ በፍቅር ግንኙነት ውስጥም ሚዛናዊና ነጻ የሆነ ረዘም ላለ ጊዜ ሰው ሆነው አብረው ፐብሊክሊም ፕራይቬትሊም የቀጠሉ አልመሰለኝም። በቃ ይሄ ድራማ የበዛበት እና ኢማጂኔሽን ወይም ደግሞ ምናባዊ የሆነ ግንኙነት ነው። ለዚህ ነው አሁን እንግዲህ 12ቱ ዓመት ብዙ ሕክምና ይፈልጋል። ቁጭ ብላ ከአንድ አማካሪ ጋር ያለፈችበትን እያየች የምትፈልገውን ነገር ማወቅ፣ ራሷን ማወቅ፣ በመሀል የሆኑትን ነገሮች ሁሉ ከነ ሙሉ ትርጉማቸው መረዳት እና አንድ የሰከነች የረጋች ያለሱ መኖር የምትችል ግን ሁኔታው ከተስተካከለ ደግሞ ከእሱ ጋር መኖር የምትችል ካልሆነ ደግሞ ከሌላ ሰው ጋር መኖር የምትችል ምንም ካልሆነ ደግሞ ለብቻዋ መኖር የምትችል ሰው ወደ መሆን መምጣት አለባት። ለምሳሌ እንበልና ከእሱ ጋር እሷ እራሷን አውቃ በቃ ምርጫዋ እሱ ሆኖ ከእሱ ጋር ሄዳ እንደገና ቅድም እንዳለው ነጥራት እሱ ላይ ማረፍ አትችልም አንደኛ የእሱ ሁኔታ መታወቅ አለበት እኔ ምናልባት የምለው ራሷን ከሰራች በኋላ ከእሱ ጋር ጤናማ ጓደኝነት መጀመሪያ መመስረት አለባቸው ይህ ሰው የማን ነው ምንድነው የሚፈልገው ምን ውስጥ አለፈ አሁንስ ይወደኛል ወይ ለራሱ ያለው አመለካከት ምንድን ነው? ቤተሰብ ይፈልጋል ወይ? ያለፉ ግንኙነቶቹ በቅጡ ተቋጭተዋል ወይ? እሷ የዓለም የመጨረሻ አንደኛ አርጋ እንደምታየው እሱ ደግሞ እንዴት ነው የሚያያት? እነዚህን ነገሮች ሁሉ አታቅም። እና አክቹዋሊ እኔ ሳስበው የእውነተኛውን ሰውዬ ሳይሆን እሷ የሳለችውን ሰውዬ ነው የምትወደው። ሄዳ ለምሳሌ አብረው ቢሆኑ ያንን የወደደችውን ሰውዬ እሱ ውስጥ ባታገኘው ምን ታደርጋለች? የሚለው አጠያቂ ይመስለኛል። በ አስራ ሁለቱ አመታት ውስጥ የተፈጠሩትን ለውጦች ሁለቱም ላይ እሱም አዲስ ሰው ሆነዋል። ልክ ነው፣ ቢገናኙ ይዋደዱ ይሆን እሱ እራሱ እንትን አለ። ደግሞ ሌላው ነገር ምን አለመሰለች መዋደድ ማለት ለየፍቅረኛ ሆኖ መቆየት መሆን የለበትም። እነ ሰዎች እንግዲህ አሁን እሱ እሷ 34 ኮነች ቢ እሱ ሚኒመም አርባ ለምን አትሊስት ስድስት ዓመት ካልበለጣት አስተማሪዋ የመሆን እድሉ እዛው ሰቅሎ የቀረ ወጣት ልጅ ካልሆነ በስተቀር አትሊስት፣ ግን እሷ ገና አንደር ግራጅዌት እያለች እሱ ለግራጅዌት ስኩል ለአዲስ አበባ ሄደዋል ትንሽ ይበልጣታል። እንግዲህ እሱ ወደ አርባዎቹ ገብቶ እሱ ደግሞ አርባዎቹ ስትገቢ አሁን እሱ ባለበት እሷ እንደምትለው በተለያየ ውጣውረድ ውስጥ ያለፈ ከሆነ እሱም የራሱ ቀውስ ይኖረዋል። የሰከነ ሰው ላይሆን ይችላል። ስለዚህ እነዚህ ሰዎች ድሮ በሀያዎች ውስጥ ወይም እሱ በእርሊ ሰላሳ ውስጥ እሷ በእርሊ ሀያ ውስጥ ሆነው ያ ግንኙነት ሲፈጠር የነበሩት ወጣቶች ትንሽ ተቀይረዋል አሁን እና፣ አይ ቲንክ ግልጽ ለማድረግ በመጀመሪያ ደረጃ አሁን ይሄንን የአዙሪት ሽክርክሪት የሆነውን ሳይክል በማቆም ራስ ላይ መስራት ካውንስሊንግ ማድረግ ትንሽ ሪፍሌክቲቭ መሆን ከቻለች ደግሞ ጆርናል አርጋ ይህንን ታሪኳን ሙሉውን በደንብ ለራሷ መጽሐፍ ትልቅ መጽሐፍም ሊወጣው ይችላል። ሰዎች ብዙ ጊዜ በጆርናሊንግ ወይም ደግሞ ራሳቸውን ታሪክ በመጽሐፍ ውስጥ ይታከማሉ። አንድ ታውሪን ዘስካ የሚል መጽሐፍ ህይወት ተፈራ የጻፈችው በቀይ ሽብር ጊዜ ወጣት ነበረች፣ እና በጣም የሚገርም መጽሐፍ አለ እና ማማ በሰማይ በሚል ተተርጉሟልም። እዛ ላይ እኔ መጽሐፉን ስጨርስ ራሴን አክም የጨረስኩ ትላለች ያለፈችበትን ነገር እና ይሄ በጣም ብዙ ውስጧ የገቡ ብዙ ነገሮች አሉ። እሱን ከጨረሰች በኋላ እሱን እንደ ሰው መተዋወቅና እንደ ሰው ጓደኛ መሆን መቻላቸውን ማወቅ አለባት። ዞሮ ዞሮ የሚፋቀሩ ሰዎች መጨረሻ ላይ ጓደኛ ከሆኑ አብሮ አይዘልቁም። ለምን? ያኛው ኤነርጂ በጣም ሀይ ኤነርጂ ቢሆንም ግን ዘላቂ አይደለም። የጓደኝነት ኤነርጂ ነው ሁልጊዜም የሚዘልቀው በኃላፊነት መሸከም የሚችለው ስለዚህ ይሄ ለብዙ ሰዎች ምክር ይሆናል። በተለይ ከግንኙነት ግንኙነት የሚዘሉ ሰዎች የሆነ ቦታ ማቆም አለባቸው ወይም መቆም አለባቸው። ያንን ከዛ በኋላ ወደ ጤናማ ጓደኝነት እንግዲህ ኬሚስትሪውና ፈቃደኝነቱ ካለ ወደ ፍቅር ከዛ ሎንግተርም ወደሚሆን ነገር ካልሆነ ደግሞ ያው ህይወት ሰፊ ናት። ራሷን አክማ ሙሉ ማንነቷን አግኝታ ለሌላ ጤናማ ግንኙነትም እኮ ዝግጁነት ያስፈልጋል። በዚህ ሁኔታ እኮ ሌላም ግንኙነት ብታደረግ አይሆንም እንደሱ ማድረግ። ለዚህ ግን እንግዲህ አንድ እስከ ሁለት ዓመት ያህል በደንብ ራሷ ላይ መስራት አለባት። እና እንግዲህ ጠያቂያችን ተስማሚያለሽ፣ እንደዚህ ነው የምናደርገው ስለዚህ ምናልባት እንግዲህ ካውንስሊንግ ከፈለግሽ እና አዲስ አበባ አካባቢም ከሆንሽ እዚሁ ጥያቄና መልሱ ላይ አንዳንድ የካውንስሊንግ ሴንተሮችን አድራሻ እንተውልሻለን። እዛም ደውለሽ ከነሱ ጋራ ተገናኝ። ምናልባት በኢሜይልም ወይም በላክሽልን መልእክት ላይ አድራሻ እንድንተውልሽም ከፈለግሽ እዛ ላይ የካውንስሊንግ ሴንተሮችን እናረጋለን። ከዛ በተረፈ እንግዲህ እኛ መልካም እድል እንመኝልሻለን። ያልመለስ ነው ጥያቄ ካለ መልሰሽ ላኪልን። ሌሎቻችሁን በዚህ ጥያቄ እንደተማራችሁ እናመሰግናለን። እንግዲህ ፌቨን፣ እንዴት ነው? የመጀመሪያው ቀን ምንም አይደለም፣ ወንበሩ አያቃጥልም። እንግዲህ ትርሲትም በዛ በኩል ሆና ደህና ነገር ነበር። ትርሲት እንዴት ነው? ምንም አይልም። ትርሲት ምንም አይልም ብላለች። እንግዲህ በዚሁ እንቀጥላለን ማለት ነው። ለዛሬው ይሄኛውን ጥያቄ ይዘን እንመጣለን። ኔክስት ታይም ደግሞ ሌሎች ጥያቄዎችን እንዲሁ ይዘን ከፌቨን ጋ በሳምንት እንግዲህ ከቻልን አንዳንድ ቀን ብቅ እንላለን። እስከዛው በሰላም ቆዩን።